ሰላም ጤና አስተላልፈን እንደምንሰነበታችሁ የተከበራችሁ ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን ጀምሯል በዛሬው የስፖርት ፕሮግራማችን የተለያዩ ጉዳዮችን ወደ እናንተ የምናደርሰው እኔ ቃለ ስላሴ ካሳይና ባልደረባዬ ብሩክ ገነነ ለሚቀጥሉት ደቂቃዎች አብረናቸው የምንሆን ይሆናል ብሩክ እንዴት ነበር ያለ ሰላም ቃል እንዴት ነበር አለን ሳምንቱ እንዴት ነበር በስፖርት ጥሩ ነበር የቻምፒየንስ ሊግም የዩሮፓ ሊግም በርካታ ጨዋታዎች የተመለከትንበት አሪፍ ሳምንት ነበር። ባለፈው ሰኞ ስንገናኝ በተለይ የኤፌ ዋንጫ ጨዋታዎች ስለነበሩ ሞር እነሱን ዳሰን ወደ የአውሮፓ ሻምፒዮንስ ሊግ ምን ሊከሰት ይችላል የሚሉ ታላላቅ ጨዋታዎችን መርጠን ያቀረብንበት ፕሮግራም ነበር። በሳምንቱ አጋማሽ እንግዲህ ደመቅ ባሉ በአውሮፓ ሻምፒዮንስ ሊግ አልፈዋል። ብሩክ ዛሬ በሁለት ፕሮግራሞች ወደ ተመልካቾቻችን የምንደርስ ይሆናል። እንግዲህ እንደሚታወቀው በነገው ዕለት ማርች ኤይት ወይም የሴቶች ቀን እንደሚከበር ይታወቃል። ከዚህ ጋር ተያይዞ አርአያና ምሳሌ የሆኑ ብዙ ሴት በስፖርቱ ዘርፍ ያሉ የሚገኙ እንደሆነ ይታወቃል። እኛም በልዩነት ያነሳናትን እንግዳችንን አድርገን የምናቀርባት ናኦሚ ግርማን ለሚቀጥሉት ደቂቃዎች ለተመልካቾቻችን የምንላቸው ይኖራል። በሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ በ28ኛ ሳምንት መርሃ ግብር የሚመለስ ይሆናል። የተለያዩ ጨዋታዎች ይደረጋሉ። በተለይም ግን በጉጉት የሚጠበቀው ማንቸስተር ዩናይትድ ከአርሰናል ኦልትራፎርድ ላይ የሚያገናኘው እሁድ ምሽት የሚደረገው ጨዋታ ይጠበቃል እንዳልከው በርካታ እንስቶች አሉ፣ ስኬታማ የሆኑ እርግጥ ነው ናኦሚ ግርማ ያው ዜግነቷ አሜሪካዊ ነች፣ ግን ያው ትውልደ ኢትዮጵያ ስለሆነች ና ከኢትዮጵያ ካላት ሩት ጋር በጣም ኮኔክሽን አላት። በማህበራዊ ሚዲያም ስለ አስተዳደጓ ስታወራ ኢትዮጵያን ስም ትጠቅሳለች እና በጣም በዚህ ደረጃ ስኬታማ መሆኗ ውድ ተጫዋች መሆኗ በሴቶች የዝውውር ታሪክ ለዛ ነው የምረጥ ነው። ያው እርግጥ ነው ሀገር ውስጥም በጣም በርካታ ምሳሌ የሆኑ ተጫዋቾች፣ አሰልጣኞች በርካታ ስራ ነው የሰሩ አሉ። ባለፈው ሳምንትም ሎዛ በራን እንደዚሁ አግኝተን በድምጽ ኢትዮጵያ ከነበራት ጨዋታ በፊት ማውራታችንን እናስታውሳለን። እና እንግዲህ ናኦሚ ግርማ ጋር የተወሰነ ነገር እናነሳለን ማንቸስተር ዩናይትድ ና እንግዲህ ብሩክ፣ ከናኦሚ ግርማ እንጀምርና በተለይ በእርግጥ በዚህ ሳምንት የተለያዩ እንግዶችን ለማናገር ሞክረን ነበር። በተለይ ከማርች ኤት ጋር ተያይዞ እንግዶች ለማቅረብ ሞክረን ነበር። በተለይ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ የሆነችው ራውዳሊን ኮንታክት ማድረግናት ነበር። በአጋጣሚ በዛሬው ዕለት ወደ ካሜሮን ማቅናቷ ተከትሎ ለሌላ ጊዜ የተሸጋገረ ፕሮግራም ነው። ግን ከወቅታዊ ሁኔታ አንጻር በተለይ ሉሲዎቹን ባለፈው የኡጋንዳ አቻቸውን አሸንፈው ወደ ቀጣዩ ዙር ባለም ዋንጫ ማጣሪያ ማለፋቸው ምን ያህል ስሜት እንደነበረው በአሁኑ ወቅት ግን በ2010 በተለይ የዘር ሀርጓ ከኢትዮጵያ የሚመዘዘው ናኦሚ ግርማ ባለም እግር ኳስ እጅግ ተጽዕኖ ፈጣሪ ከሆኑ ሴቶች መካከል ግንባር ቀደመ ናት ማለት እንችላለን። ምክንያቱም በሴቶች እግር ኳስ ታሪክ እጅግ ውድ በተባለው ዝውውር ነበር ከሳንዲያጎ ከአሜሪካው ክለብ ሳንዲያጎ ዌቭ ወደ ቼልሲ ያቀናቸውና ምናልባት የናኦሚ ግርማን የእግር ኳስ ሂደት ወይ ደግሞ በተለይ ባለፉት ዓመታት የነበራት ተጽዕኖ እናንሳና ስለ ተጫዋቿ ከኢትዮጵያ ጋር ስላላት ቁርኝትም ምናነሳው ይኖራል። በቅርብ ዓመታት በጣም ስኬታማ የሚባሉ ጊዜያቶችን ያሳለፈችው እና ባለፈው ዓመትም ሳንዲያጎ ብስ እያለች የአሜሪካ በአጠቃላይ የሴቶች ኮከብ ተጫዋች ተብላ ተመርጣ ነበር እና ይህንን እድል ያገኘች የመጀመሪያዋ ተከላካይ ነች። ተከላካይ ሆና ያሸነፈች የመጀመሪያዋ ተጫዋች ነበረች። ከዛም ተጨማሪ ይህንን ሽልማት ያገኘች ሁለተኛዋ ጥቁር ተጫዋች ነች፣ እና ምን ያህል ስኬታማ እንደሆነች፣ ተጽዕኖ ፈጣሪ እንደሆነች የሚያሳይ ነው እና ደግሞ ለእሷ እግር ኳስ አጀማመሯ ራሱ ከቤተሰቦቿ ተጽዕኖ ከአባቷ በተለይ ተጽዕኖ እየመጣ እንደሆነ ነው በሰጠቻቸው መግለጫዎች የተነገረቻቸው። በተለይ ቅዳሜ ጠዋት እነሱ እንደ ማህበረሰብ እዛ የሚኖሩ ኢትዮጵያውያን ተሰባስበው ኳስን የሚጫወቱባቸው አጋጣሚዎች ነበሩ እና ማለዳ የሚባል የእግር ኳስ እንደ ክለብ የሰፈር እንደ ማህበር ማለት እንችላለን። በዛ ልጆች ይጫወታሉ፣ ሰዎች ይገናኛሉ እና በዛ ነው የፍላጎቷ እያደገ መጥቶ ስኬታማ መሆን እየቻለችው እና እግር ኳስ ለሷ እንደምትናገረው ከሆነ ይሄ እንደ ጨዋታ እንደ ፕሮፌሽናል ስራም ብቻ ሳይሆን ከማህበረሰቧ ጋር ኮኔክት የምታደርግበት አንድ መንገድ ነው። እንግዲህ ብሩክ 24 ዓመቷ ኖች ኮከብ በተለይ ደግሞ አውስትራሊያና ኒውዚላንድ አዘጋጅተውት በነበረው የሴቶች ዓለም ዋንጫ ላይ ያሳየችው ብቃት በብዙዎች ዘንድ በልዩነት የሚነሳላት ነው። እርግጥ ነው በ2022/23 የአሜሪካ ብሔራዊ ሴቶች ሊግ ላይ የአመቱ ምርጥ ተጫዋች ተብላ ተመርጣለች። እንዲሁም ደግሞ በዓለም ዋንጫ ላይ ባሳየችው እንቅስቃሴ ደግሞ የአሜሪካ ሴቶች ብሔራዊ ቡድን ምርጥ ተጫዋች ያመቱ በሚል በ2023 ተመርጣለች። እንዲሁም ደግሞ በፊፋ የሴቶች እግር ኳስ ላይ ደግሞ በእጩነት የቀረበችም እንዲሁም በቢቢሲ ያመቱ ምርጥ ስፖርተኞች ዝርዝር ውስጥም ከተካተቱ ሴት ተጫዋቾች መካከል አንዷ ነች። ና እቺ ተጫዋች በተለይ መነጋገሪያ ነበር አይደል? በተለይ የፈረንሳዩ ክለብ ሊዮን በጣም ብዙ ብር ነበር ያቀረበላት። አንድ ሚሊዮን ፓውንድ ነበር ያቀረበላት። ና በኋላ ላይ ይህንን የዝውውር ዋጋ የሰሙት አርሰናል ና ቼልሲ ተጫዋቿን ወደ እንግሊዝ ለማምጣት ብዙ ጥረት አደረጉ። በኋላ ላይ ግን ቸልሲ በተለይ በሴቶች እግር ኳስ ላይ ትልቅ ተጽዕኖ እየፈጠረ የሚገኘው የምዕራብ ለንደኑ ክለብ ቸልሲ እንግዲህ አንድ ነጥብ አንድ ሚሊዮን ዶላር ከፍሎ ወይ ደግሞ ከ900 ሚሊዮን ፓውንድ በላይ ወጪ አድርጎ የዓለማችን ውዷ ሴት ተጫዋች እንድትሆን አድርጓታል። ና ይቺ ተጫዋች ቅድም እንደገለጽከው በተለይ ከኢትዮጵያ ኮሚኒቲ ጋር ያላት ቅርበት ግንኙነት፣ እንዲሁም ደግሞ ከቢቢሲ ጋርም ቆይታ አድርጋ በነበረበት ወቅት ስለ ቤተሰቦቿ፣ ስለ አስተዳደጓ ብዙ ነገር ስታነሳ ነበር። ና አብዛኞቹ ተጫዋቾች ምን ሊማሩ ይችላሉ ከዚቺ እንስት ብለን ማንሳት እንችላለን። አዎ በጣም ስኬታማ ገና ካሁኑ ጥሩ የስኬት ሁኔታ ላይ ነው ያለችው። ብዙ ነገሮችን አሳልፋ ነው የመጣችው እና የመጣችበትን መንገድ ከባድ የሚባል ነበር። እንግዲህ አሁን በሴቶች ሱፐር ሊግ እንግሊዝ የሴቶች ሱፐር ሊግ ነው የሚባለው። ና ያ ሁሉም ታላላቅ ክለቦች አርሰናል፣ ቼልሲ፣ ማንቸስተር ሁሉም የራሳቸው የሴት ቡድኖች አሏቸው። እርግጥ ነው ያህል የሚዲያ ሽፋን አያገኝም፣ ግን እኛም ሀገር አሁን የማያቸው ደጋፊዎች አሉ፣ የሴት ቡድኖችን የሚደግፉ አሁን አርሰናል ደጋፊ ሆነው የአርሰናልን የሴት ቡድንም ጨዋታ የሚከታተሉ ና ተጫዋቾቹን የሚደግፉ የሚያዩና ከጊዜ ወደ ጊዜ ለሴቶች እግር ኳስ እየተሰጠ ያለው ትኩረት በዓለም አቀፍ ደረጃ እያደገ ነው። በሀገራችንም ጥሩ ነገሮችን እየተመለከትን ነው። ባለፉት ዓመታትን ማሆን ስንመለከት በተለያየ ደረጃ ያለው የሴቶች ቡድን ለቶርናመንቶች ጫፍ ላይ ደርሰን ያልተሳኩ ሁኔታዎችን አይተናል። ጥሩ ውጤቶች የሚያስመዘገብንባቸው ሁኔታዎችን ተመልክተናል እና በጣም በአጠቃላይ መነቃቃቶች እያየንበት ያለ ሁኔታን ያለው በአለም አቀፍ ደረጃ ከሴቶች እግር ኳስ ጋር ተያይዞ ማለት ነው። እና የናኦሚን ስናነሳ ናኦሚ እንግዲህ በህይወቷ ከገጠሟቸው እና እሷም ፕሌየርስ ትሪቢን ለተባለው ድረገጽ ላይ ባሰፈረችው ጽሁፍ መካከል አንደኛው በጣም ቅርብ የሆነች ጓደኛዋ ዩኒቨርሲቲ በነበራቸው ቆይታ ወቅት ህይወቷ አልፎ ነበር እና እሷን ማጣቷ በጣም ከፍተኛ ጫናን አሳድሮባት ነበር። ከዛ በኋላ ደግሞ የኤሲኤል ጉዳት አንቴሬል ክሩሽል ላይ ያለው የፊት የጅማት ጉዳት አጋጥሟት በጣም ከዛ ወደ ተመልሳ አገገማ ወደ ስፖርቱ ለመመለስ ከፍተኛ ፈተና አጋጥሟት ነበር። ኤሲኤልም ደግሞ በቅርብ ዓመታት በተለይ ሴት ተጫዋቾች ላይ በጣም እየበዛ መሆኑን እያስተዋልን ነው እና እንደዚህ አይነት ከባባድ አጋጣሚዎችን አልፋ ነው አሁን ያለችበት ስኬት ላይ እየደረሰችው እና በዚህ ቼልሲ መፈረሟ ወይም ደግሞ ኮከብ መባሏ ብቻም ሳይሆን የተለያዩ ቻሌንጆችን ተጋፍጣና አልፋ አሁንም ጥሩ ነገር ላይ መገኘቷ በዓለም አቀፍ ደረጃ ላሉ እንስቶች ምሳሌ ነው። ለኢትዮጵያውያንም ለትውልድ ኢትዮጵያውያንም ምሳሌ መሆን የሚችል ነው። በተለይ በእግር ኳስ አሁን ከሚታወቁ እጅግ ማጋዚኖች መካከል አንዱ የሆኑ ዛ አትሌቲክ በተለይ ሊዮን ሊያስፈርማት ሲሞክል ናኦሚ ግርማ ዘራይዝ ኦፍ ናኦሚ ግርማ ሚል አንድ ትልቅ ጽሁፍ አስፍሮ ነበርና በዛን ወቅት እንግዲህ ምን ያህል የተጫዋቿ እድገት በየአመቱ የመጣችበት እድገት በጣም በከፍተኛ ፍጥነት እያደገ እንደመጣ፣ የተጫዋቿ ብቃት፣ የአእምሮ ብስለት፣ የቡድን መሪነት ምን ያህል እያደገ እንደመጣ በስፋት የዳሰሰበት አንድ ጋዜጣ ተሚዞ ወጥቶ ነበርና እንግዲህ ናኦሚ በተለይ ወደ ሊዮን እንዳትሄድ ብዙ ሰዎች ሲጠይቋት ነበር። ለምን የፈረንሳይ ሊግ እርግጥ ነው ይታወቃል። ግን በሴቶቹ ያለው እንቅስቃሴ ከፕሪሚየር ሊጉ በተለይ ፕሪሚየር ሊግ ላይ ያለው እንቅስቃሴ ትንሽ ደመቅ ይላል። ና በሴቶች እግር ኳስ የአሜሪካ ሊግም ጥሩ ከሚባሉ ሊጎች አንዱ ነው። ነገር ግን በፕሪሚየር ሊጉ የሚገኙ በሴቶች ፕሪሚየር ሊግ ላይ የሚገኙ ክለቦች ደግሞ ጠንከር ያሉ ናቸው ይባላሉ። ና ምናልባት ወደ እንግሊዝ እንድትመጣ ለራሷም የእግር ኳስ እድገት ለራሷም የተሻለ እውቅና የበለጠ እንድታገኝም ረድቷታል ብዬ አስባለሁ። ና ለኢትዮጵያውያን ሴቶች እንስቶች ግን በጣም ትልቅ መልእክት ያለው ይመስለኛል። እርግጥ ነው በልዩነት እናንሳ ካልን በአሜሪካ ሊግ የምትጫወት ሴት ተጫዋች እንዳለችን ይታወቃል። እዛ በራ ይህ ደግሞ ለሌሎቹም ተነሳሽነት እንደነበር ባለፈው በኡጋንዳ ጋር በተደረገው የዓለም ዋንጫ ማጣሪያ ወቅት የተጫዋቾቹ ከጠገቧ ሆኑ ምን ያህል ስትመክራቸው እንደነበር፣ ምን ያህል ስትረዳቸው እንደነበረ ስትናገር ነበር። ከእኛ ጋርም ባደረገችው ቆይታ ብሩክ በተለይ ሴት ተጫዋቾቻችን የትም ደረጃ ላይ መድረስ እንደሚችሉ እግር ኳስ በአሁኑ ወቅት ከሳይነስን በላይ ሆኗል እና እነዚህ ተጫዋቾች አላማዊ ብለው ከያዙ ጠንክረው ከሰሩ የትም ቦታ ላይ መድረስ እንደሚችሉ ከሎዛ አበራ ቢማሩ ናኦሚንም እያሰቡ መስራትን ግን ትልቅ ነገር ነው ብዬ አስባለሁ። ራኬል ኩንዳናንጂ ከሪያል ማድሪድ ወደ አሜሪካው ሴቶች ክለብ ቤይ ክለብ ስትዘዋውር 862 ሺህ ፓውንድ አካባቢ ነበር የተዘዋወረች እና በወቅቱ በሴቶች እግር ኳስ ታሪክ ክብረ ወሰን መሆን ችሎ ነበርና የሴቶች እግር ኳስ ራስን ለማሳደግ ከወንዶቹ በተሻለ በእርግጠኝነት እድል አለው ብያምናለሁ። ምክንያቱም በወንዶች እግር ኳስ ስትመጣ እጅግ ብዙ ፕሮፌሽናል ተጫዋቾች የሞሉበት ዓለም ነው። ብዙ ውድድር፣ ብዙ ፉክክር ያለበት ዓለም እንደሆነ ይታወቃል። በሴቶች ምናልባት ራስን አጎልብተ ወደ ተሻለ ሊግ ለማምጣት በጣም ብዙ እድሎች አሉ ይመስላሉና ና ለዚህም እንደነ ናኦሚ እንደነ ሎዛ አበራ በምክንያትነት ያነሳንበትም ያ ነው። የናኦሚ ግርማ በቀጣይ የእግር ኳስ ህይወቷ ምን ሊመስል ይችላል? ለሌሎች ውስጥ ምን አይነት ተምሳሌትነት ልትፈጥር ትችላለች? በእርግጥ አሁን በጉዳት ላይ እንደምትገኝ ይታወቃልና የቀጣይ የናኦሚ ግርማ እጣፈንታ ምን ይሆናል? አዎ ባለፈው እንዳልከው ከብራይተን ጋር በነበራት የመጀመሪያ ጨዋታ ነበር ለቼልሲ ግን እስከ 56ኛው ደቂቃ ብቻ ነበር መቆየት የቻለችው። በጨዋታው እና በጉዳት ወጥታለች። ምናልባት ሙሉ በሙሉ የአካላዊ ብቃቷ ሳይስተካከል ነው በፍጥነት የመጣችው የሚሉ ዘገባዎችን እየተመለከትኩኝ ነበር። ስትፈራን ጉዳት ላይ እንደነበር ይነገር ነበር። ሙሉ በሙሉ ሪከቨር ሳታረግ በችኮላ ስለመጣች አገርሽቶባት ነው የሚሉ ሪፖርቶችን አይቼ ነበር። ስለዚህ ምን ያህል እንደምትርቅ ገና የወጣ ነገር የለም ነገር ግን ያው እንደታሰበው አልሆነም። የመጀመሪያ ጨዋታ ግን እንዳልኩት አንተም ቅድም እንዳነሳኸው በተለይ ውመን ሱፐር ሊግ የፕሪሚየር ሊጉ ማለት ነው፣ በጣም በጥሩ ሁኔታ ላይ ያለ በጣም ትኩረትን የሚያገኝና ጠንካራ የሚባሉ ተጫዋቾች ያሉበት ከተለያየ ሊጎች ተጫዋቾች የሚፈርሙበት ሊግ ነው። ሊዮን እንግዲህ በሴቶች እግር ኳስ በጣም ስኬታማ የሆነ ክለብ ነው። እንደ አሌክስ ሞርጋንም አይነት ጠንካራ ተጫዋችን ለረጅም ዓመት የተጫወተችበት ሊግ ነው። በሴቶች የአውሮፓ ውድድርም ከፍተኛ ውጤቶችን ያስመዘገበ በጣም ዶሚናንት የነበረ ቡድን ነው እና ወደ ሊዮን ትሄዳለች የሚለውም ጭምጭምታ ከዛ ጋር ተያይዞ የመጣ ይመስለኛል። እንግዲህ በቼልሲ በሚኖራት ቆይታ በጣም ፈታኙ ጊዜ ሊኖር የሚችለው እነ አርሰናል ያሉ ጠንካራ ቡድኖች ጋር ከሚኖረው ፉክክር አንጻር እንደሚሆን ይታሰባልና። እንግዲህ ጉዳቷ አገግማ እንደ በፊትም ከባድ ሁኔታዎችን ስላለፈች በሙሉ አቋም መቀጠል ከሆነ ለውጥን ማምጣት የምትችል ይመስለኛል። በቀጣይም ደግሞ ከብሔራዊ ቡድን ጋር የሚኖሩ ጨዋታዎች ላይ እንደዚሁ በጣም ጠንካራ ተጽዕኖን ማሳደር ትችላለች። ምክንያቱም ናኦሚ እግር ኳስ ላይ ብቻም ሳይሆን እንዳልነው የተለያዩ ወጣት ተጫዋቾችን ስታነሳሳ ተመልክተናል። አሁን የተለያዩ ፕሮፋይሏን ብትመለከት የኢትዮጵያ ማሊያን አድርጋ ልጅ ሆና ስትጫወት የሚያሳይ ምስል አለና ታላቅ ወንድሟና ትናይል ይባላል። ከእሱ ጋር ስትጫወት እሱ ምሳሌ እንደሚሆናት፣ እንደሚያበረታታት በተደጋጋሚ ትናገራለች፣ ታመሰግነዋለችና አንድ አምና የተመለከትኩትና በጣም የገረመኝ ምስል ምንድ ነው አንድ ትውልደ ኢትዮጵያ የሆነች ወደ እድሜዋን ገምት ብትለኝ ስምንት ሰባት ዓመት የሚሆናት ልጅ ፖስተር ይዛ ናኦሚ ግርማን ሰላም እያለች የኔም ስም ናኦሚ ግርማ ነው እና አደንቅሻለሁ አይነት የሚል ምልክት ያለበትን ምስል ይዛ እና በጣም ትልቅ ኢምፓክት ነው ያላት። ስለዚህ አሁን ለምሳሌ አሌክሳንደር ይዛክን ተመልከት፣ ምን ያህል ኢምፓክት እንዳለው። ትውልዱ ኤርትራዊ ነው፣ የስዊድን ተጫዋች ነው። ግን በጣም በርካታ ተጽዕኖ አለሁ በአገሩ ሊሊ ዮሃንስም እንደዛ ለአሜሪካ ነው የምትጫወተው። እና የኢትዮጵያም አሁን በዚህ ሌቭል ያን ያህል የምንጠራቸው ተጫዋቾች አልነበሩም ከዚህ በፊት። እርግጥ ነው ዳቪ ሰልከ ለጀርመን የተለያየ ደረጃ ቡድኖች ተጫውተዋል። ኦሎምፒክ ላይ አባቱ ከስሪ ፖይንት አቶ ሳሙኤልን አናግራችሁ ነበር ከዚህ በፊት አባቱ ኢትዮጵያዊ ነው ቴዲ እናቱ የቼክ ዜግነት ያላት ነች።እና እና ዴቪ ሰልከ እንግዲህ ለሄርታ በርሊን ለኮሎኝ አሁን ሀምበርግ ነው የሚጫወተው ሁለተኛ ዲቪዚዮን ሀምበርግ ፕሮሞትር ለመሆን እየተንደረደረ ያለ ቡድን ነው እና እንግዲህ በጣም እንደዚህ አይነት ትውልድ ኢትዮጵያውያን ኮኔክሽን ይፈጥራሉ አሁን እኛ የአውሮፓ ጨዋታዎችን ስንመለከት የሆነ እኛን የሚመስል ሰው ስናይ እንትን ይላል አሁን ለምሳሌ ከዚህ በፊት ቨርደር ብሬመን የሚጫወት ቴዎዶር ገብረስላሴ የሚባል ፉልባክ ነበር እና ብሔራዊ ቡድን ግን ለቼክ ነበር የሚጫወተው እና እንደዚህ አይነት ተጫዋቾች በጣም መነቃቃት ነው የሚሆኑት። እዚህ እነሱን ለሚያይ ነገ እኔም እነሱ መጫወት እችላለሁ የሚል መነቃቃትን ያመጣል ብዬ አስባለሁ። በሴቶች አሰልጣኝነት የምትታወቀው ኤማ ሄይስ ቸልሲ ክለብን ማሰልጥ ነው ይታወቃል። ና በህይወቴ ካየኋቸው ምርጥ ተጫዋቾች መካከል እንደውም በተከላካዮች ዘርፍ ያየኋት ምርጧ ተጫዋች ናኦሚን ስትል ገልጻታለች። ና እርግጥ ነው ከዚህ በፊት በተለይ ወደ ኢትዮጵያ ስንመለስ የናኦሚ ግርማ ተጽዕኖ ፈጣሪነት ካነሳን እነሱን እያዩ የሚለወጡ ላይክ ትልቅ ደረጃ ላይ መድረስ እንደሚቻል ማሳያ እንደሆነችም ስለሚታወቅ ብዙ ሴት ተጫዋቾች ወደ ውጭ ወጥተው ለመጫወት ራሳቸውን በይበልጥ ለማሳደግ ከዲሲፕሊን አንጻር፣ ከእግር ኳስ ክህሎት አንጻር ትምህርታቸው አንጻር በተሻለ መልኩ ራሳቸውን አሳድገው መድረስ እንደሚቻል ለብዙዎች ዘንድ አርአያ ትሆናለች ብዬ አስባለሁ። ወደ ሀገራችን እግር ኳስ እንመለስና ብሩክ፣ በተለይ የሀገራችን እግር ኳስ ከቅርብ ጊዜ ወዲህ በጣም መነቃቃት እያሳየ ይገኛል። በተለይ በተለይ በሴቶቹ እንደውም ከወንዶች እግር ኳስ በተሻለ በአሁኑ ወቅት የሴቶች እግር ኳስ በጣም መነቃቃትን እያሳየ ነው። እርግጥ ነው ብዙ ችግሮች የምታነሳቸው ይኖራሉ። ከአሰልጣኞች ጋር በተያያዘ በተለይ አንደር ቶኒስሪ አንደር ሰቨንቲን አንደር ትዌኒ ብዙ ነገሮችን ልናነሳ እንችላለን። ነገር ግን በአሁኑ ወቅት ጥሩ መነቃቃትን እየታየ ይገኛል። በክለብ ደረጃ እንኳን አብዛኞቹ የፕሪሚየር ሊግ ክለቦች የሴት ክለቦች እንደ ግዴታ ይዘዋል። ይህ ደግሞ ጥሩ ተነሳሽነት ወይ ደግሞ እግር ኳሱን ለማሳደግ አንዱ መንገድ ሊሆን ይችላል እና አሁን የሴቶች ብሔራዊ ቡድናችን እንግዲህ በቀጣይ ጨዋታ የዓለም ዋንጫ ማጣሪያ ይጠብቀዋል። በተለይ ኡጋንዳን በመለያ ምት ካሸነፈ በኋላ ጥሩ መነቃቃቶች ይታያሉ። አንዳር 17 ጨዋታ ለማድረግ ወደ ካሜሮን አቅንቷል። ና ብዙ በሴቶች እግር ኳስ ላይ የሰሩ ሰዎች እናውቃለን። እንደነ ብርሃኑ ግዛውን መጥራት እንችላለን። እንደነ በአሁኑ ሰዓት አንደር ሰቨንቲን እያሰለጠነች የምትገኘው ራው ዳሊ መጥራት እንችላለን። ሰላም ዘራይን መጥራት እንችላለን። እንዲሁም ደግሞ በአሁኑ ወቅት ከሀገር ውጭ በሚገኙ ሊጎች እያሰለጠኑ የሚገኙ እንደነ ፍሬው ሀይሌ ገብርኤል የመሳሰሉ አሰልጣኞች ደግሞ መጥራት እንችላለንእና ና አሁናዊ የሴቶች እግር ኳስ እንቅስቃሴ በእኛ ገር ምን ይመስላል ከዚህ በፊት አስቸጋሪ ነበር ለሴቶቹ እውነት ለመናገር ከማህበረሰብ አንጻር ከተለያዩ ችግሮች አንጻር በተለይ ለሴት እግር ኳስ የነበረው ትኩረት እጅግ አናሳ ነበር በአሁኑ ወቅት ያለው የሴቶች እግር ኳስ እንቅስቃሴ እናንሳና ምናልባት የናኦሚ ተጽዕኖነት ደግሞ በቀጣይ በእነዚህ ወጣት እህቶቻችን ምን ሊፈጥር ይችላል አዎ ጥሩ ሀሳብ ነው ያነሳው፣ ቃል በተለይ በአሁኑ ሰዓት የተለያዩ ጥሩ እንቅስቃሴዎችን በሴቶች እግር ኳስ በሀገራችን እየተመለከትን ነው። በተለያየ ሌቭል ያሉ የተጫዋቾች መነቃቃት፣ ጥሩ ምልመላ፣ አሰልጣኞችም በጥሩ ሁኔታ ወደ ሚገባቸውን ቦታ እያገኙ መሆኑን እያስተዋልን ነው የምንገኘው ስለዚህ አሁንም ባለፈው ሳምንት እንዳልነው ከኡጋንዳ ጋር በነበረው ጨዋታ የነበረው ስሜት አበበ ቢቂላ ስቴዲየም ላይ በጣም የሚደነቅ ነበር። ደስ የሚል ነበር። አንደር ሰቨንቲ ቡድናችን ከካሜሩን ጋር ወሳኝ ጨዋታ ይጠብቀዋል። ለዛም ጥሩ ዝግጅት እንዳደረጉ በሰጡት መግለጫ አሰልጣኝ ራውዳ ሊ ገልጸዋል። ከዛም በተጨማሪ ደግሞ በእያንዳንዱ የእድሜ እርከን ከኢትዮጵያ እግር ኳስ ፌዴሬሽን ጋር አንድ ላይ በመሆን እንግዲህ እየሰሩ ነው። ትክክለኛ እድሜ ላይ ባለ ሁኔታ ተጫዋቾች በትክክለኛ መንገድ ተመልምለው የሚገባቸውን ቦታ አግኝተው ብቃታቸውን የሚያሳዩበት መንገድ እና እንደዚሁም ደግሞ ወደ ምስራቅ አፍሪካ ሀገራትም እየሄዱ እየተጫወቱ ያሉ ተጫዋቾች እየተመለከትን ነው። በፊት ብዙ የተለመደ አይደለም። ኢትዮጵያዊ ሴት እንስቶች ተጫዋቾች ሎዛ ብራን በልዩነት ካላነሳን በስተቀር በርካታ እንዲህ ብለን ልንዘረዘራቸው የምንችል ወደ ተለያዩ ሀገሮች ሄደው ውጤታማ እግር ኳስን የተጫወቱ ወይም ደግሞ ልምዶችን የቀሰሙ አልተመለከትም። ግን አሁን ያ ነገር የተቀየረ ይመስላል፣ እና እሱ ራሱ ሌላ መነቃቃት ነው። ስለዚህ እርከኑ ወይም ደግሞ ሊሚቱ እስከየት ነው የሚለው ነገር እስከ ሱፐር ሊግ ነው ብለህ ደግሞ ማየት ትችላለህ፣ ናኦሚን ስታይ ስለዚህ ሎዛንም ስትመለከት አሜሪካ እየተጫወተች ነው። እዛም ድረስ መጫወት እችላለሁ ብለህ ትመለከት አለ እና ለሴቶቹ በጣም ትልቅ መነቃቃት ነው። እየተሰራ ያለው ነገር ጥሩ ነው። የሚቀሩ ነገሮች አሉ። አሁን ለምሳሌ ቅደም እንዳልኩት ብዙ ጊዜ ለዓለም ዋንጫም ለአፍሪካ ዋንጫም ጫፍ ደርሰን በትንሽ ነገሮች ነው ሳይሳኩ የሚቀሩ። ስለዚህ ለምን ያችን ስቴፕ ማለፍ ያቅተናል? ወይም ደግሞ ካለን ስብስብ አንጻር ከተጫዋቾች ኳሊቲ አንጻር ከኛ ያነሰ ብቃት ባላቸው ብሔራዊ ቡድኖች መጨረሻ ምዕራፍ ላይ የማይሳካበት ምክንያት ምንድን ነው የሚለው እሱ ላይ ተተኩሮ መሰራት ያለበት ይመስለኛል። ወደፊትም ደግሞ እንግዲህ የተለያዩ አሰልጣኞችን ባለሙያዎችን ጋብዘን እነዛን ነገሮች እንደምንመለከት ለተመልካቾቻችን ቃል እንገባለን። እንግዲህ በተለይ በፕሪሚየር ሊጉም ስንመለከት ከአካላዊ ብቃትም አንጻር፣ ከተጫዋቾች የብቃትም አንጻር ስትመለከት ጥሩ ጥሩ ተጫዋቾችን ሴት ተጫዋቾችን እየተመለከት እንገኛለን እና በኡጋንዳ ላይ በነበረው ጨዋታ ላይ በደርሶ መልሶ ጨዋታ ላይ በብብቅ ላይ በተደረገው ጨዋታ ላይ የተለያዩ ጥሩ እግር ኳስ ተጫዋቾችን የተመለከትንበት ነበር። በፕሪሚየር ሊግ ስትመጣ በሴቶች ፕሪሚየር ሊግ ኢትዮጵያ ውስጥ እየተደረጉ ያሉ እንቅስቃሴዎች እግር ኳሱ ላይ ጥሩ ናቸው። ግን አሁን የኢትዮጵያ እግር ኳስ ፌዴሬሽንም ምናልባት ከተቻለ ናኦሚ ግርማን ወደ ኢትዮጵያ የሚጋብዝበት መንገድ ቢፈጥር ጥሩ ነው። ባይኔ በተለይ አንዳንድ ጊዜ ልክ እንደነዚህ አይነት ተጽዕኖ ፈጣሪ ሴቶች እርግጥ ነው ብለዋል። በእግር ኳሳችን በሴት እግር ኳስ ትልቅ ደረጃ ላይ ደርሳ የተመለከትናት ተጫዋች ምናልባት በልዩነት ልንጠራት የምንችለው ሎዛ እንደሆነች ይታወቃል። አሁን ምናልባት ናኦሚ ወደ ኢትዮጵያ የምትመጣበትን መንገድ ቢኖር እዚ ያለውን የእግር ኳስ እንቅስቃሴ ለማሳየትም ናኦሚ ስትመጣ ናኦሚ የት የተንቀሳቀሰች እንደሆነ የሚዘግቡላት በጣም ብዙ ሚዲያዎች ይኖራሉ። ና ኢትዮጵያ ውስጥ መጥታ በተለይ የሴቶች እግር ኳስን ለመንቀሳቀስ በምታደርገው ጥረት ሌሎች ስካውቶችም ሊሆን ይችላሉ የእግር ኳስ መልማዮች በሚመለከቱበት ወቅትም የናኦሚ የሄደችበትን መንገድ ሊረዱበት የሚችልበት አንግል ይኖራል። ብዙ ጊዜ አይተህ ከሆነ በተለይ ተጫዋቾች ወደየ ሀገራቸው ሲሄዱ አንዳንድ ጊዜ ስካውቶች ተከትሏቸው ይሄዳሉ፣ ጥናት ያደርጋሉ። ለምን ሄደ ይላሉ። ስፖርተኞች ለመደገፍ ነው ፕሮጀክቶችን ለመደገፍ ነው ይሉና በሚመለከቱባቸው ወቅት አብዛኞቹን ተጫዋቾች እንግዲህ ሊፈሩበት ይችላሉ። ለምሳሌ እናስታውሳለን፣ አንቶኒዮ ሮዲገር ወደ ትውልድ ሀገሩ ላይክ የዘር ሀረጉ የሚመዘዘው ከሴራሊዮን እንደሆነ ይታወቃል። ና በሚሄድበት ወቅት ብዙ ጊዜ ብዙ ስካውቶች ይከታተሉታል፣ ድጋፍ ያደርጋል ለሀገሩ ይታወቃል። ና ናኦሚ ወደ ኢትዮጵያ መምጣቷ በዘርፈ ብዙ ጥቅም ይኖረዋል። አንደኛው ሴት ተጫዋቾቻችንን ለማበረታታት ትልቅ ድጋፍ ይሆናል። ሁለተኛ ነገር ደግሞ ሌሎች ክለቦች ኢትዮጵያ ውስጥ የሚገኙ ሴት ተጫዋቾችን ለመመልከት መንገድ ከፋች በር ከፋች ሊሆን ይችላል። ሌላው ነገር ደግሞ ናኦሚ ግርማ ለሴት ተጫዋቾቻችን ልታደርገው የምትችለው የትጥቅም ሊሆን ይችላል። የተለያዩ ድጋፎች ልታደርግበት የምችል መንገድ ሊኖር ይችላልና፣ ለምሳሌ የመቻል ክብረ በዓል ላይ ሉዊስ ናኒ ተገኝቶ ነበር። እርግጥ ነው ሉዊስ ናኒ ላይክ እግር ኳስ ማብቂያው ዘመን ላይ ነው የመጣው። ነገር ግን በተጫዋችነት ዘመን ኑሮ ደግሞ ሲመጡ ተጫዋቾች ደግሞ ያለው ቫሊዩ ምን ያህል እንደሆነ ይታወቃልና የኢትዮጵያ እግር ኳስ ፌዴሬሽንም ለሴት እግር ኳስ ተጫዋቾቻችን መነቃቃት እግር ኳስን ተነሳሽነት ለመፍጠር ወደ ሌላ ሀገር ሄዶ መጫወት ለሚፈልጉ ሴት እህቶቻችን ትልቅ አርአያነት ሊኖረው ስለሚችል በተለይ ከናኦሚ ግርማ ጋር የሚያደርገው ግንኙነት በጣም መሰረታዊ ሊሆን ይገባል ብዬ አስባለሁ። እሷም በአሜሪካ ቅድም እንደገለጽከውም በተለይ ከኢትዮጵያውያን ኮሚኒቲ ጋር ያላት ቅርበት ጥሩ እንደመሆኑ ወላጆቿም አባቷም እናቷም ኢትዮጵያውያን እንደመሆናቸው ጥሩ ተምሳሌትነት ሊሆን ይችላል ብዬ አስባለሁ እና እሷን ሊያመጡበት የሚችል መንገድ ቢኖር ጥሩ ይመስለኛል። ብሩክ ሁ የፌዴሬሽኑ ብቻ ኃላፊነት ሳይሆን፣ ለምሳሌ ከዛም ባለፈ የባህልና ስፖርት ሚኒስትር፣ የትምህርት ሚኒስትር በአጠቃላይ አድርገው ሌላው ቢቀር ትምህርት ቤት እንኳን ተገኝታ ልምዷን ብታካፍል ለፕሮጀክት ላይ ላሉ ወጣት ወይም ደግሞ ታዳጊ ልጆች ልምዷን ብታካፍል ኢንስፓየር ብታደርጋቸው ለውጥ ይመጣል የሚል እምነት አለኝ። አሁን ለምሳሌ ይሄንን አሜሪካ ስታደርግም ተመልክተናል። የአሜሪካውን ለምሳሌ በጣም ልጆች ከአስር አመት በታች ባላቸው እድሜ ብዙ ጊዜ የሚጫወቱት ስፖርት እግር ኳስ ነው። እርግጥ ነው በጣም ፖፑላር የሚባሉት እግር ኳስ ኳሶች አሜሪካን ፉትቦል ወይ ባስኬትቦል ወይ ቤዝቦል የመሳሰሉት ናቸው። ነገር ግን በልጅነታቸው አብዛኞቹ ኳስ ይጫወታሉ በየትምህርት ቤት እና እዛ ላይ ሄዳ ኢንስፓየር የሚያደርጉ የሚያነሳሱ ንግግሮችን ስታረግ ልምዷን ስታካፍል ያየንበት ሁኔታ አለ። ስለዚህ ይሄ መሆን የሚችል ነገር ይመስለኛል ከተሰራበት። አሳይመንት ሰጠን ማለት ነው። እንትን ነው አሁን ለምሳሌኛ በፕሮፌሽናል ደረጃ ተጫዋች የለንም በተለይ በፕሮፌሽናል ተጫዋች ስለ በተለይ በዓለም አቀፍ ራሱን ያስጠራ እግር ኳስ ተጫዋች እንደ ሊቨርፑል ይታወቃል። በትላልቅ ሊጎች አሉ። ለምሳሌ በግብጽ፣ በኢራቅ በተለያዩ ሊጎች የሚጫወቱ አሉ። ግን በልዩነት ልታነሳቸው የምትችለው ተጫዋቾች የሉንም። ለዚህ ለምሳሌ አሌክሳንደር ኢዛክ ብዙ ጊዜ ኤርትራ ሲጎበኝ እንመለከታለን። ከኤርትራ ህዝብ ጋር ኮሚኒቲ ጋር ሲገናኝ ይስተዋላል። ይህ ምን ያህል ተነሳሽነትን ሊፈጥር እንደሚችል አንዱ ማሳያ ነውና ሌሎቹ ቡካዮ ሳካ ለምሳሌ ወላጆቹ ወይም አያቶቹ ከናይጄሪያ እንደሆነ ይታወቃልና በተለያየ ጊዜ እየሄደ ናይጄሪያዎችን ሲጎበኝ ድጋፍ ሲያደርግ ሰፖርት ሲያደርግ ተጫዋቾችን ሲያነሳሳ ይስተዋላል። እንደ አንድሬ ኦናና መመልከት እንችላለን። በካሜሮን የተገኙ ከጤና ቡድን ከምንለው ማለት እንችላለን። እግር ኳስ ሲጫወት ማኔ ሲጫወት ነበር። እንደነዚህ አይነት ነገሮች በምትፈጥረው ኮኔክሽን ነውና አሁን ናኦሚ ግርማ ስለ ኢትዮጵያን ያህል ኖሃው ላይ ኖራት ይችላል፣ ግን በጣም በስነስርዓት እንዳደገች በተለይ ታሪኳንም ስትሰማ በጥሩ አስተዳደግ እንዳደገች ወላጆቿም ኢትዮጵያዊያን እንደመሆናቸው በጥሩ መልኩ እንዳሳደጓት የህይወት ታሪኳ ያስረዳል። ና እነዚህ ከቤተሰቦቿ ጋም ከእሷ ጋም ኮንታክት አድርጎ ወደ ኢትዮጵያ የምትመጣበትን መንገድ የሚመቻች ከሆነ ለሴት እግር ኳስም ብቻ ሳይሆን፣ በሴቶች በተለይ ራሳቸውን ለመቀየር ለሚጥሩ ሴቶች ራሳቸውን ትልቅ ደረጃ ላይ ማድረስ ለሚፈልጉ ሴቶች ትልቅ አርአያና ምሳሌነት ሊሆን ይችላል የሚል እምነት አለኝ። ብሩክ እንግዲህ ስለ ናኦሚ ግርማ ይህንን ካል በዚህ አጋጣሚ እንግዲህ በድጋሚ ለሴት እህቶቻችን፣ እናቶቻችን እንኳን ለሴቶች ቀን ለማርች ኤይት በሰላም አደረሳችሁ እንላለን። ካፍታ መሸጋገሪያ በኋላ ስንመለስ ደግሞ ከሀገር ጉዳያችን ወጣ ብለን በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎችን፣ በተለይም ኦልትራ ፎርድ ላይ የሚደረገው የማንቸስተር ዩናይትድ እና አርሰናል ጨዋታ የምንዳስስ ይሆናል። አብራችሁን ቆዩ።